ሐቀኛ መሆን ከሁሉም በላይ የህሊና ነጻነት ይሰጣል። ግብር መክፈል ደግሞ ጸጋ ነው፣ መታደል ነው። ለመክፈል ፈልገው ታማኝ ለመሆን ፈልገው እድል ያላገኙ ብዙ አሉ እና ግብር መክፈል ማለት ሲኖር ነው መታደል ማለት ነው፣ ጸጋ ነው። ይህንን ግንዛቤ መያዝ የሚቻል ከሆነ ግብር መክፈል የሌለው ሰው ምን ይከፍላል? ካለን እንከፍላለን በምንከፍለው ነገር ደግሞ ብዙ ልማት አሳልጠን እንደገና ደግሞ ከኛ በታች ያሉትን የህብረተሰብ አካላት እናቋድሳለን ማለት ነው። ይሄ ያለስተው ምን ያስስተዋል ሰው እና ለኔ ይሄ ትልቅ እርካታ ስለሚሰጠኝ ከዚህ በኋላም በተከታታይ ተመሳሳይ እድሎችን ማገኝ ይመስለኛል እና ለሌሎቹም ተመሳሳይ በስራ ዘርፍ ያሉ የስራ ባልደረቦቼ ለታማኞቹ እንኳን ደስ አላችሁ። በዚህ አጋጣሚ ሌሎቻችሁም ደግሞ በታማኝነቱ የእርካታ ብቻ ሳይሆን የግዴታም መሆኑ ታውቆ ሁሉም ጤናማ የሆነ ውድድር ተወዳድሮ በሚከፈለው እርካታ ተቋዳሽና ተወዳዳሪ ጤናማ ተወዳዳሪ እንዲሆን ምክሬን ለግሳለሁ።